የፈለው እያየው እንዳታጭበረብር በራስህ ስልክ እንዳሰጥ እያየው ተከታተል። ምንም ችግር የለውም። ተከታተል ችግር የዳንና ያልዳነ ሰው የሚያየው እኩል አይደለም። ፓሰርዬ ምንም ችግር የለውም። እኛ ስለዳንን ያየነው አይተናል። ችግር የለውም። አንተም እስከ ምንድን ነው አሁን ግን በደንብ አድርገህ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለህ። እያየው ነው እያየው ነው። አዎ የእመቤታችን ዝማሬ። አቤት ዛሬ አቤት ዛሬ ይታያል። ምን እግዚአብሔርን ስነስርዓት፣ እግዚአብሔርን ስነስርዓት። ጌታ ምስክሬ ብለሃል ብያለሁ። ሆ አልከድኩም እኮ ጌታ ምስክሬ ብለሃል። ስነስርዓት ያዝ። ይሄው እያየው ነው። ይው ታል ስልኩን እሱ ጋር አድርገው። እሺ ስልኩን እሱ ጋር አድርገው። ቆይቆይ አዙረው አዙረው ወደኔ። እኔ የራሴ ቤት እኮ ነው እያየ ያለው እኮ አይደለም

እኔ እኮ አልክድም እኮ ቆይ፣ ሺ፣ ቆይ ቆይ፣ ቆይ አርፈ ኮብያ ኮፍያን ተከናነብ፣ ፓስተር፣ በእናት ዝም በልና ተመልከት። ዝም በልና አሁን ስልኩን ከሱ ጋር እንዳተንቀሳቅሰው። ወይኔ ጉ ሀምቱሽ እንዳልክልት ሞት ነው ፓስተር፣ ድመት ናት እኮ ድመት። በል በል በል በል፣ ጌታ ምስክር ይብላል። እኔ አልሰማም አላደምጥህም። ለአንተ ሲባል ከዚህ በኋላ የሚከሸፍ ሌላ ጊፍት የለም። የቅድሙንም እንደው ድንገት አላየሁም በሚል ነው። እግዚአብሔርን አሁን ስነ ስርዓትን ይዘህ ተዘምራለህ። እግዚአብሔርን የምታፋፍ በዚህ ማፋፈር ይሄ ቀጠሮ ጊዜ ምን? በፍጹም አንተ ማቶንሶ ሆነ ማለት ነው። እግዚአብሔር እውነት ይሄ ምክንያት መቻፈር እኮ እኔ ይኸው እኔ ያሳያለሁ። ይኸው ምንም እዚህ ጋር ማጭበርበር አይቻልም እኮ ኧረ በየ ምን አይነት መንፈስ ነው ያለብህ? ባሰር እዚህ ጋር ያው ይኸው አንተም ስልክ ላይ ይኸው እዚህ ጋርም ይኸው ይታያል እኮ ይሄ ትንሹ እኮ ነው ታዲያ። ትልቁ አንበሳ ነው እንዴ? ይሄ ትልቁ ነው። ፓስተር አትረብሽ። ቤታን አላቅም ከሆነ እሺ፣ በቃ ልክ ነው እግዚአብሔርን። እሺ፣ አንድ የእመቤታችን በጣም ዝማሬ ዘምርልን። እውነት ከዶክተር ኪራ ጋር አንድ የዘመርከውን፣ እሺ አንድ እውነት፣ አይ በጣም እኮ አገን አንተ ምትወደውን አንተ ምትወደው ነው እኔ ያስገድደ አንተ ምትወደው አንድ ዝማሬ ዘመርልህ። አይዞ ፓስተር አይዞ። ግን እኮ ድመት ነው ያየሁት እውነቱ። አይ አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየውት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተር። ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ። ለምን ታኩላ አይሆንም? ድኩላም ይሁን ታኩላ ፓስተር ዘምር። ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ ኦኬ ዘምርልህ ባስሪ ይከብዳል። እውነት ነው። ፕሊስ ዘምርልን። እሺ አንተ ጋር ስንት ሰው አለ? ስምንት መቶ ሰው፣ አንድ ሺህ ሰው ይግባል። ገብቷል። ዘምር እኮ ቆይ ቆይ ቆይ። እኔ እየዘመርኩ አንበሳ ከወረደ፣ አሁን እንደዚህ የሚባል የለም። አሁን መዘመር ብቻ ነው። በቃ ተሸንፈሃል። ዘምር። በመጀመሪያ እኮ እየዘመርኩ እያለ ሌላ እኮ ድል ልስጥ ብዬ እኮ ነው። አልፈልግም። እኔ ጋር አሁን እኔ ጋር ስለሚወርድ ነው አንበሳ፣ እኔ ጋር አይወርድም። ቆይ እሺ፣ አንድ ቻንስ ልስጥህ፣ አንድ ዲል እናድርግ። አይደለም፣ ልዘምር እኮ ነው። አይደለም፣ ልዘምር እኮ ነው። እኔ ጋር እየዘመርኩ፣ እኔ ጋር አንበሳ ከወረደ አቋርጣለሁ። አንተ ጋር አንበሳ ከወረደ ግን እደግማለሁ። ዘምር ዘምር። እሺ፣ አሁን ዘምር፣ ትደግማለህ መርገሙን ዘምር

ከዛ እንዳቋርጥ ታደርጉኛላችሁ። አንዴ አንዴ ታደርጉኛላችሁ። ዘምር ፓስተር፣ ጀምር፣ አስተካክል። አንተ ጋር የሆነ ነገር መጥቷል። እኔ ጋር ዝም ብለው ኦኬ በለው። ከዚህ በኋላ ስልክ እንዳታሳይ ሪከርድ ምናምን እንደዚህ አርጋት ታሳይ። ኦኬ ልበለው አልኩት። ዲስኮኔክት ይለኛላ። አይልህም ጌታን አለኝ። ወይ የኤክስ ምልክቱን ተጫነው ወይ ደግሞ ካንስል ልበለው። ካንስል ካንስል አልኩት። በቃ ይበቃል። ላይሰንስ ታወጡ ምንድን ነው ወረቀቱን ማለት ክፍለ ከተማን እንደዚህ ነው የሚሞሉላችሁ። ፓዘር ይሻርፋሉ። ዘምርለን እኔ ጋር ተዘጋጁ ሀያላን እኔ እንዳቋርጥ ታደረጉኛላችሁ። ዘምር ዘመር ፕሊስ። ሰላም ልኪ እያለ ሰላም ልኪን እያለ ሀርና ወርቆወንስ ታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ሰላምሌኪ እያለ ላምሌኪን እያለ አርና ወርቁን ስታስማማ የገብርኤል ተሰማ ተሰማ የመላኩ ድምጽ ተሰማ። አቋረጥኩኝ። ወረደ አልወረ አልወረደም አልወረደም። ከወረደ ይኸውልህ ነጥብ ከፍ ይላል። ፓስተር ፕሊስ ዝም ብለዘምር ስለፈጠረ መላክ የሆነ ሰው ነው። ኢሞጂ ልከውል ነው ኢሞጂ ልከውል። ዘምር ዘምር፣ በል ዘምር። እኛ የ598 ኮይን አንበሳ ነገር ዘምር ዘምር። ተሰማ ላይ ነው የቆንኩው። ተሰማ የምላኩ ድምፅ ተሰማ። አረ በጣም ነው የሚያምርብህ ፋሰር ሰላም ልኪ እያለ ሰላም ልኪ እያለ አርና ወርቆን ስታስማማ የገብርኤል ድምፅ ተሰማ፣ ተሰማ የመላኩ ድምፅ ተሰማ፣ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ ከሁሉም የሚበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል፣ ድንግል ማርያም ወይ ሰላም ለኪ ሰላም ለአንቺውን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ ሁሉ የሚበልጥ የለም። ቆይ የሚበልጥ አለ አላልኩኝም ፓስተር። እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለው ችግር የለውም። እኔ መረፋዘር የገዛውን ሻርፕ ጽሑፉን አብበን የገዛው አላነበብከው አላነበብከውም? እኛስ እንዳንጠቆር ጽሁፍ የሌለው ሻርፕ መጠላ ነው። ደስተን ያደረገ ነው። ግን ፓሰር እግረ መንገድ በቁም ነገር ምንድነው የሚለው ሻርፕ ላይ አለው። ጽሁፍ እኮ አይደለም ኢንዶሚኒ ፈሶበት እኮ ነው። ኧረ ቡርቴ ኢንዶሚኒ ነው የሚሰራ ልጠዋት ጠዋት ፓሰር እጅግ በጣም ደስ ይላል። በነገራችን ላይ ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓሰር፣ ምክንያቱም እንዳንተ ጌም እኮ አልተጫወትንም ዛሬ። አይኖ አይኖ በዚህ አጋጣሚ ውስጥ ያለባችሁት ወንድሞቻችን እኔና ፓሰር ሶፊ ጁን 14 በኢትዮጵያ ሰኔ ሰባት ማለት ነው። በነጮቹ ጁን 14 ላይ ከምሽቱ ሁለት ሰዓት ቅዳሜ ዕለት ነው የሚውለው። ከምሽቱ ሁለት ሰዓት ከባድ የሆነ ፊልም ያለን በነገራችን ለኛ ኦርቶዶክሲያን፣ በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው እንደ ጊዜ መልካም ፈቃድ። ፓስተር አንተ ጋር ስንት ሰው እንደሚገኝ ባናቅም፣ እኛ ጋር ግን ከመቶ ሺህ ሰው በላይ ኤክስፐክት ይደረጋል እና በአደገኛው ነው የምንዘረረ እኛ እኮ ኦልሞስት 42 ሚሊዮን አልፈናል። የናታቀም እናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈራም ልበል። ሰሞን አይተማ ፓስተርዬ፣ የሆነ ቪዲዮ አይቼ ነው አንዱ አንድ ስሙ ጠፋኝ አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንጻ ማሰሪያ የሚሆን እግዚአብሔር ሆይ መቶ 20 ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው አለቅም ብሏል አለ ታዲያ እኛ ቸርች አደለም ይወላ። አሁን እኮ የእናንተ አንድ ወንጌል ጥሩ ነው፣ ፕሮፌት እንዳንተ ጸጉሩ ለስለስ ያለ ሰው እኔ የገረመኝ የእግዚአብሔር የመልሱ ፍጥነት እ መቶ ሀያ ቢሌ በስመ አብ ቦሌ መድኃኒዓለም እኮ አልፈጀም። በጣም የሚገርም ነገር ፓስተር በጣም ቁም ነገር ድንገር ወንድማችን እንዲያውቁ ፈለገ እንዲሁም አንተ ጋር የሚያሉ እዚህ የሚያሉ ሰዎች እንዲያውቁት፣ በኢትዮጵያ ወንጌላን አማኞች መካከል፣ እኔ የኢትዮጵያ ወንጌላ አማኞችን አልወክልም። እኔ ምሰራ አዳምጣ እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት በስመ ነቢይነት በስመ ሐዋርያነት በስመ ፓስተርነት በስመ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላዊን አማኞችን አይወክልም። የሚወክለው ራሱን እና ራሱን። ለምንድን ነው የእኛ በኢትዮጵያ ወንጌል አማኞች ምን መሰለህ፣ ብዙዎቻችሁ እናንተ ያልተረዳችሁት እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት፣ ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ ገና እኛ እኮ እንደ ባለሙያ ከሰላም ሚኒስትር የደን ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ አሁን ነው እኮ በፓርላማ ተፀድቆ ገና እንደ ቤተ እምነት የተቆጠረ ነው እኮ ገና አሁን ነው። ስለዚህ እንደዛ ነበረ በፊት ሲስተሙ። አይደለም ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው ንግድ ንግድ ፈቃድ የምትወጡ ስለምንድን ነው ማለት ነው ንግድ ነው። ንግድ ፈቃድ የምትወጡ ስለምንድን ነው ማለት ነው ንግድ ነው። ላይሰንስ ነው። ሁሉም ላይሰንስ አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንዲሰብክ ላይሰንስ አላት። ልክ እንደዛ ላይሰንስ የለን እኛ ጋር ላይሰንስ የሚባል ነገር የለም። አይ እንደ አላት የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን በመንግስትን አክብራ ነው። ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። እኛ ንግድ ላይሰንስ የለን። አይ አጣራ ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪናዎችን ይነጣሉ ይነዳሉ። አይጠይቅጠይቃለ ችግሬል አጠይቅ እና ጠይቅ። ዞሮ ዞሮ የለ እኛ ጋርም አሁን የኢትዮጵያ ወንጌላማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች አሉበት በሴኩላሩም በስፕሪችዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ህብረትም ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም፣ አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔር ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉ እና ያም የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም፣ ሌባውም በስመ ፓስተርነት በስመ ነብይነት፣ ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያቶች ደግሞ ለምረው ብትል ኒግ ኤንታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት አራት ዓመት ገና የአራት ዓመት ልጅ ነው። ነገ ከነጎዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰ አንዳንዶችን ቅጣት ሁሉ እስከ ከመስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው በኢትዮጵያ አይደለም እኔ ማንም አጠፋ አላልኩኝም። ቆይ ቆይ አይደለም እኮ ለእዛ ነው አላልኩም እኔ አልኩት። አንዳንድ አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም ነው ያልኩት። እኛ ጋር ስንት ደርሰህ ፓስተር ቆያ ተረጋጋ። ተስፋ ቁረጥ ተስፋ ቁረጥ። እስቲ በጣም ተጠጋ ወደዚህ ትንሹ ወደ ኋላ አራቅ በል እስቲ ፓስተር። ሩቅ አይደለም፣ በጣም ተጠግታል። በጣም ቀርበህ ነው የምታወራው ፓስተር። እኔ እያልኩ ያለሁት ምንድን ነው መሰለህ? አዎ እንደሱ። ጎሽ ቃል ቤት ያሰማልን። በሳይድም አትመልከተኝ። እኔ እያልኩ ያለሁት ብዙ ጊዜ ፕሮቴስታንት የሆኑ ሰዎች አብዛኞቹ ሁሉም ሳይሆኑ አብዛኞቹ ቁጥር ላይ ማተር ያደርጋሉ። ሰላሳ ሚሊዮን ገባን አሁን መስከረም ወር ላይ ማለት ነው። ከዛ አሁን ደግሞ የሚሊዮን ትርጉሙን ሳያውቁት ፓስተር እርሶ ደግሞ ምን አሉ? አርባ ሁለት ሚሊዮን ገባን ኦርቶዶክሳውያን ለኦርቶዶክስ ያልሆኑ ሰዎች እንዲህ ባትሏቸው ለምን መሰለ ፓስተር? ይሄ ኦርቶዶክሳውያን የቁጥር ችግር የለባቸውም የጥራት እንጂ ባይዘወይ? ይሄ ምንም አይነት ችግር የለብንም። እኛ የቁጥር ችግር የለም። ፓስተር ቆይ ልጨርስ እነ ፓስተር ሶፊ 30 ሚሊዮን ገቡ፣ 40 ሚሊዮን ገቡ ይደዝም ማተር ኖ ብቻውን ሆኖ ነው ጊዜ ለእኔ ያመለከው እኛ የቁጥር ችግር የለብንም። ቴንክስ ቱ ጋድ። አረ በኢየሱስ ምን አይነት አገላለጽ ማጣ! እና ኖ ብቻውን ሆኖ ነው ጊዜ ለእኔ ያመለከው እኛ የቁጥር ችግር የለብንም። እኔ አሁን ያልኩት ግን አንዳንዶቹ ምንድነው ቁጥር አይፈሩ አሁን ያንን ሰውዬ ሜንሽን ያደረጉት ለምንድነው? ነው ሄዶ ለቸርች መስሪያ፣ ኢማጂን ለቸርች መስሪያ መቶ ሃያ ቢሊዮን ነው የጠየቀው። ይሄ እኮ ነውር ነው። የእግዚአብሔር ራሱ መልሱ ፈጥኖ አልሰጥም ብሏል። አልተባለቁ አረ ጌታዬ። ኤሚያው ፓስተር ችግር የለም ቁጥሩ ይደዝ ማተር አያሳስብም። እኛ 42 ሚሊዮን ገባ ምናምን ላይ ላይ ግን መቶ ሺህ ሰው ይገኛል እኛ ሀገር አለቀ ጁን 14 ሰኔ እኔ ቤት ስንት ሰው እንደሚገኝ ብለህ ወቅ ምናልባት ምናልባት ምናልባት እይ ልንገርህ፣ እይ ልንገርህ የጌበል ቀን አበባ፣ አበባ፣ ጊንጥ፣ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው

ነጥባችንን ያስቀምጥልናል። ይሄው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔም በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለ። ነጥብ ነው ያለው፣ ቤተሰብ ሲሪ ነው። ብዙ መፍራት አይጠበቀብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓስተርዬ የመጽናናት ጊዜ ይሁን

አንተ ገባኛ ለምን እንዴ ኢንተራፕት የምታደርገኝ? ወንድ እኔ እያልኩ ያለሁት እኔ ጋር አስራ አንበሳ ከወረደ አንተ ጋርስ ዘጠኝ ከሆነ እኔ ነኝ ያሸነፍኩት። አንተ ግን በምን ፈልግሀል መሰለህ? አንተ ማድረግ የፈለከውን ልንገርህ። አንተ ማድረግ የፈለከውን በምን መሰለህ? በአበባ ታብታብ በማስደረግ ምናምን ነጥብህን ከፍ ማድረግ እንደምትችል ስለምታቅ ያችንን አድቫንቴጅ እኔ ላይ መጠቀም አትችልም። ፓስተር አችል በመጀመሪያ ደረጃ የፉከራና የሸለላ መንፈስ የተወገ ይሆን። አሜን ብለኝ አንድ ጊዜ ፓስተር አሜን በል። ምንድን ነው? አንድ አይነት ሸለላም አደለም ፉከራም አደለም ይሄ። እኔ ደግሞ አዳምጠኝ። በተለይ ብዙ መፍራት አይጠበቅብህም ምንጫወተው ቤስ ኦፍ ስሪ ነው። ቀኑ ገና ነው። ጁን አስር አራት ስለሆነ ወይም ደግሞ ሰኔ ሰባት ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ ሰባት አንበሳ አገኝ ሆን በለው አንተ አንበሳ ስለሆነ እቆጥራለሁ ያልከው አንተ ዘጠኝ አንበሳ ካገኝ ወረ ነጥብ ከፍ ብሏል። በቃ እንገናኝ። ስለዚህ ነጥብህ በጌታ ስም የተወጋ ይሁን። መንፈስ ነጥብ አለቅም። ነጥባችን ይዳኘናል። ቤስ ኦፍ ስሪ ነው። ማን ድል ነሶ ወጣ፣ ከዛ በኋላ የምናየው ነገር ይሆናል። ፓስተር እና እግዚአብሔር ከአንተ ጋር ይሁን። እኔ እንጂ አይዶን ነው። እኔ ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይዶን ነው። ከመካነ ኢየሱስ ጋር ይሁን ከሙሉ ወንጌል ጋር ምን አገባ። ፖለቲካ ምን ምን አልኩኝ ነኝ አንዳንድ እየተናገርኩኝ በቃ እኔ ከወንጌል አማኞች ጋር ነው። ዲኖሚኔሽን ምናምን አትበል። ከወንጌል አማኞች የሚባሉት እኮ ወንጌል አማኞች ጋር አንተ ብረት የምታደርገው ጋር ነው። የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ወንጌላ ማኞች ጋ ነው ህብረት የማረገው ወንጌላ ማኞች ጋ ነው። ተስፋ ቁረጥ፣ ፓስተር ጊዜር ከአንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይዶን ነው አሁን ልዩነት እንዳይፈጠር ብዬ ነው አሁን አንድነት እንዲኖር ብዬ ነው። እንደዚህ ያልኩት የወንጌልና ቤተ ክርስቲያናት ህብረት ስልሳ አራት ያክል ቤተ እምነቶች አሉ።